ሰላም ጤና ይስጥልኝ፣ እንደምን አላችሁ? ወደዚህ ቻናል ቤተሰቦች እንዴት ቆያችሁኝ? አርቲስት ሰለሞን ተካልኝ ማረፉ ተሰምቷል። ለመሆኑ ሰለሞን በምን ምክንያት ሞተ? ጓደኛው ጋዜጠኛ አንተነህስ ስለ አሟሟቱ ምን አለ? የጠረጠረውስ ነገር ምንድን ነው? ሰለሞን ማን ነው የሚሉትንና የመሳሰሉትን መልሶች በዚህ ቪዲዮ የማቀርብላችሁ ይሆናል። በመጀመሪያ ግን ከሳምንት በፊት ሞቱ ታውቆት የቀረጸውን አንድ ቪዲዮ ትንሽ ቀንጨባ አድርጌ አሳይቻችሁ ልመለስ። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለው። አሁን የሚገኘው ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገንትተን ዛሬ ምዝ ህይወታችን። ሙዚቀኛ ሰለሞን የተወለደው በኦሮሚያ ክልል በኢሊባቡር መቱ ነው። የተማረውም እዛው ኢሊባቡር መቱ ነው። አፉን የፈታውን በኦሮምኛ ቋንቋ ነበረ። አባቱ ኢሊባቡር አካባቢ የደርግ ባለስልጣን የነበሩ ሲሆን በ1978 አካባቢ ነው ለሙዚቃ ስራ ወደ አዲስ አበባ የመጣው እና ፋጡማ የሚል ሙዚቃ እየሰራው ዘመን የማይሽራቸው ቆንጆ ቆንጆ ስራዎችን የሰራ ሲሆን አንድ በሉ፣ ተገፋን፣ ቼብያለው፣ እረ ወየው ወየው፣ ነሾይ ደና ደና፣ አወይ ዘመን ሁሉም ዜሮ ዜሮ እና መነካሽ አገሬ ከሚወደዱ ስራዎቹ መሀል የሚጠቀሱ ናቸው። በወቅቱ ዘፈኖቹ ተወዳጅ ከመሆናቸው ባለፈ በኢህአዴግ ፖለቲካ ላይም ቀላል ያልሆነ ጫና ፈጥረው ነበረ። ወደ አሜሪካ በመሄድም ነበር በጊዜው ከመታሰር የተረፈው። ሙዚቀኛ ሰለሞን ተካልኝ የሁለት ሴትና የሁለት ወንድ በድምሩ የአራት ልጆች አባት ሲሆን ከልጆቹ እናት ጋር ከ12 ዓመት በፊት ነበረ በፍቺ የተለያዩት። ልጆቹና የቀድሞ ሚስቱ ፍሎሪዳ ነበር የሚኖሩት። እናም ከሳምንት በፊት እነሱ ጋር ሄዶ ተዝናንቶ ወደሚኖርበት አትላንታ ተመልሶ ነበረ። መግቢያችን ላይ ያሳየኋችሁ ቪዲዮም የተቀረጸው እዛው በፍሎሪዳ ግዛት ክሊር ወተር በተባለች ዳርቻ ላይ ሆኖ ነበረ። ከፍሎሪዳ ከተመለሰ በኋላ ግን አንዳንዶች የትንሣኤ በዓልን ከቤተሰቦቹ ጋር አክብሮ አመሻሽ ላይ አመመኝ ብሎ ሆስፒታል በገባበት ነው የሞተው ቢሉም ጓደኛው ጋዜጠኛ አንተነህ አብርሃም ከኤርሚያስ ለገሰ ጋር ባደረገው ቆይታ ከሳምንት በፊት ከልጆቹ ጋር ቆይቶ ከተመለሰ በኋላ ብቻውን ወደሚኖርበት ከአትላንታ ሁለት ሰዓት የሚርቀው ዛፍ የሚበዛበት ቤት ውስጥ ነበር ብሏል። እናም ከልጆቹ ጋር በዓልን አክብሮ ወደ ማታ መመኝ ብሎ ወደ ሆስፒታል ሄደ የተባለው ውሸት ነው ያለ ሲሆን የበላውን ምግብ እጠረጥራለሁም ሲል ሞቱ ተፈጥሯዊ ላይሆን እንደሚችልም ጠቁሟል። ሰለሞን ከባለቤቱ ጋር ከተለያየ በኋላ ብቻውን ነበረ የሚኖረው። መንግስትን በተቸባቸው ሙዚቃዎቹ ምክንያት ለእስር ሊዳረግ እንደሚችል በማወቁ ወደ አሜሪካን ሀገር አቅንቶ ኑሮውን በአትላንታ ያደረገው ሙዚቀኛው እዛም ሆኖ ኢህአዴግን መቃወሙን አላቆመም ነበረ። ተቃውሞውንም ሀገር ውስጥ እያለም ሆነ አሜሪካን ሀገር ሆኖ ያለ ፍርሃት፣ በሙዚቃ ወደ ህዝብ ያደረሰ ደፋር ሰው ነው። ወደ ኤርትራ በመሄድም ከኢሳያስ አፈወርቂ ጋር እስከ መስራትም ደርሶ ነበረ። ከዛም በ2007 አካባቢ ይመስለኛል ወደ ሀገር ቤት በመምጣት ኤርፖርት ላይ መሬት ሲስም አይተነዋል። ኢህአዴግን መኮነኑ ልክ አለመሆኑን አምኖ በይፋ ኢህአዴግን መደገፍ ጀመረ። በሰሜኑ ጦርነት ጊዜም ከትግራይ ህዝብ ጎን በመቆም ሲታገል ነበር። በዚህ ወቅት ግን በሙዚቃ ህይወቱ ያፈራቸውን ጥቂት የማይባሉ አድናቂዎቹን ያጣባቸው ንግግሮቹ አስተችተውት ነበር። ብዙዎችም የዘር ፖለቲካ ይከተላል፣ ለአንድ ወገን ያደላል፣ አንድን ወገን አምርሮ ይጠላል እና የመሳሰሉትን ትችቶች ሰለሞን ላይ ሲያቀርቡበት እንሰማለን። አሁን ላይ በሽግግር መንግስቱ የጌታቸው ረዳ ወገን ደጋፊ የነበረው ሰለሞን ሙዚቃን ትቶ ሙሉ በሙሉ ወደ ፖለቲካል አክቲቪዝም ተቀላቅሎ ቆይቷል። ከጓደኛው ከጋዜጠኛ አንተነህ አብርሃም እንደሰማነው ከሆነ ሰለሞን ከፖለቲካ ለመውጣት እና ወደ ሙዚቃ ለመመለስ ወስኖ አቀናባሪ እየፈለገ ነበር። እናም አቀናባሪ ቴዲ ማክን ምርጫው አድርጎ ከሱ ጋር ለመገናኘት መንገድ እየፈለገ ነበረ። በፖለቲካ እንቅስቃሴው ያስከፋቸውን በሙዚቃ ይቅርታ ለመጠየቅ ሀሳብ ነበረውም ብሏል። ያው ሳይሳካለት በመሞቱ ያሳዝናል። በዚህ ቪዲዮ መግቢያ ላይ ያያችሁትን የመጨረሻ ቪዲዮውን የቀረጸው ከሳምንት በፊት በፍሎሪዳ ግዛት ክሊሮተር በተባለ ዳርቻ ላይ ሆኖ ሲዝናና ነበረ። ወደ ፍሎሪዳ ሄዶ ከልጆቹ ጋር ጊዜ አሳልፎና ተዝናንቶ ነበር እንግዲህ የተመለሰው። በቪዲዮው ላይ ሲናገር የሰማነው ነገር ጓደኛው ጋዜጠኛ እንተነህ አስቦ ነበር ያለው ነገር እውነት ስለመሆኑ የሚጠቁም ነው። እንደሰማችሁት ቪዲዮው ላይ ከፖለቲካው ከጭቅጭቁ፣ ከኑሮ ከምንም ወጣ ብላችሁ ተዝናኑ፣ ነገ ምን እንደሚፈጠር አታውቁም፣ ህይወት አትገመትም። እናም ዝም ብላችሁ ዘና በሉ፣ ዛሬ ኑሩ፣ ከፖለቲካውም ከጭቅጭቁም ከምንም ራቁና ራሳችሁን አዝናኑ፣ ህይወታችሁን ኑሩ ምክንያቱም ነገ ምን እንደሚፈጠር አታውቁም ሲል ሰምተነዋል። ያለውም አልቀረም። ሰለሞን ይህን ቪዲዮ ሲቀርጽ የቀረው የአንድ ሳምንት የህይወት ጊዜ ነበረ። እንዳለውም ህይወት አጭር በመሆኗ የፋሲካን በዓል አክብሮ ምሽት ላይ ነው ትንሽ አመመኝ ብሎ ወደ ሆስፒታል አቅንቶ ሆስፒታል እንደደረሰ ህይወቱ ያለፈው ማለት ነው፣ እስካሁን ድረስ ባገኘነው መረጃ መሰረት። ፖለቲካ እንግዲህ ወዳጅም ጠላትም የምታፈሩበት መድረክ ነው አንዱን ወገን ስትደግፉ አንዱን ወገን ታስቀይማላችሁ። እና ሰለሞንም ላይ የሆነው ይሄ ነው። የሞቱ ዜና ከተሰማ በኋላ አስተያየት ሰጪዎች በሁለት ጎራ ተከፍለዋል። ግማሹ ነፍስ ይማር ይላል፣ ግማሹ ደግሞ አይማርህ የሚል አለ። በጣም ያሳዝናል። ያው እንደ ሀገራችን ሙት አይወቀስም፣ በህይወት ዘመኑ እያለ እንወቅሰዋለን እንጂ የሞተ ሰው በፍጹም አይወቀስም። ነፍሱን መማርና አለመማር ደግሞ ያው የእግዚአብሔር ስራ ነው የሚሆነው። እኛ እዚህ ውስጥ ጣልቃ አንገባም። ነገር ግን የተናደዱ ሰዎች ብዙ ነገር ሲሉ ሰምተናል። እኔ ግን ከሰለሞን ህይወት አንድ የተማርኩት አለ። በተለይ መጨረሻ ላይ ከተናገረው ንግግር፣ የመጨረሻ ቪዲዮ ላይ ካስተላለፈው ንግግር አንድ የተማርኩበት ነገር አለ። እሱም ምንድን ነው ነገ የሚፈጠረው አይታወቅም ዛሬ ኑሩ ብሏል። እውነት ነው። ነገ ምን እንደሚፈጠር ህይወታችን ላይ ምን ሀፕን እንደሚያደርግ ማን እንደሚሄድ ማን እንደሚመጣ ማንን እንደምናጣ ማንን እንደምናገኝ አናውቅም። ስለዚህ ዛሬን መኖር፣ ዛሬን መደሰት፣ ዛሬን ከምንወዳቸው ጋር በሰላም በፍቅር መኖር እንዳለብን አስተምሮኛል። እውነቱን ነው። ከሳምንት በፊት በፍሎሪዳ ቁጭ ብሎ የወንዝ ዳርቻ ላይ እየተዝናና ነበረ። ዛሬ በሳምንቱ ደግሞ ሞቱን ሰምተናል። ቪዲዮው ላይ እንዳየነው በቃ ተዝናኑ ለራሳችሁ ጊዜ ስጡ ሲል ሰምተነዋል። እናም ሰለሞን ምናልባት ሞቱን ቀድሞ ያውቅ ይሆን? ወይንስ መሞቱን ቀድሞ የነገረው ነገር ይኖር ይሆን የተሰማው አንዳንዴ የሆነ ነገር ሊፈጠር ሲል እናውቃለን አይደል? ምናልባት እንደዚህ አይነት ስሜት ተሰምቶት ይሆን የሚሉ ጥያቄዎችን ፈጥሮብኛል። ፖለቲካውም ሁሉም ጭቅጭቁም ምኑም ምኑም እንደሚያልፍ ገብቶታል። ነገር ግን ለራስ ጊዜ መስጠትም አስፈላጊ እንደሆነ ገብቶት ነው ሲዝናና የነበረው ልጆቹን አግኝቶ ከነሱ ጋር ጥሩ ጊዜ አሳልፎ የተመለሰው ከልጆቹ ጋር ሶሻል ሚዲያ ላይ እንዳየነው ጥሩ የሆነ ቅርበት ነው ያለው። ለልጆቹ ትልቅ ፍቅር ነበረው። ከጓደኛው ከጋዜጠኛ እንደዋለም አለም እንደሰማ ነው ኑሮውን ያደረገው ከአትላንታ በሁለት ሰዓት የሚርቅ አካባቢ ላይ ነበረ። ያ ቦታ በዛፍ የተከበበ ነበረ። ጓደኛው እንዳለውም እኔ እንኳን ለማደር ይጨንቀኛል ቦታው ሲል ነበር። እናም በብቸኝነት የመጨረሻ ጊዜዎቹን እያሳለፈ እንደነበረ ከጓደኛው ንግግር መገንዘብ እንችላለን። ያሟሟቱም ሁኔታ ምናልባት ተፈጥሯዊ ላይሆን ይችላል። ምናልባት የበላው ምግብ መመርመር አለበት። ምን በልቶ ይሆን? ከማጋ በልቶ ይሆን? የት ሄዶ ይሆን የሚሉ ጥያቄዎችን አእምሮ ውስጥ እያመላለሰ እንደሆነ ሲናገር ሰምተነዋል። እንግዲህ የሞቱ ምክንያት እየተመረመረ እንደሆነ ደግሞ ቀደም ሲል በወጡ ዜናዎች ላይ ስላነበብን ምናልባት አዲስ ነገር ካለ እኔም ወደ እናንተ ይዤ የምመጣ ይሆናል። እስከዛው ግን ለሙዚቀኛ ሰለሞን ተካልኝ ነፍሱ በሰላም እንድታርፍ እመኝለታለሁ። ለጓደኞቹ፣ ለልጆቹ፣ ለቤተሰቦቹ እንዲሁም ደግሞ በሙዚቃ ስራውም ሆነ በፖለቲካል አክቲቪዝም እንቅስቃሴው ታደንቁት ለነበራችሁ በሙሉ ደግሞ መጽናናትን እመኛለሁ።